ገና ሰላም ይብዛላችሁ። እንዴት ናችሁ? ከሙስሊም ወገኖቻችን የሚሰነዘር ጥያቄ አለ። እሱ ምንድነው? ክርስቶስ ስለ ምጽአት ቀን አያውቅም የሚል ነው። በሆኖች ቀን ከኢየሱስ የተሰወረች ናትን? በፍጹም። ግን ከምን አንጻር እንደዛ ተናገረ የሚለውን በመረጃና በማስረጃ እንመጣበታለን። በመጀመሪያ ደረጃ ሙስሊም ወገኖቻችን ቀናት፣ ጊዜያት፣ ወራት የተባሉት በሙሉ ፍጡር እንደሆኑ ልትገነዘቡ ይገባል። ፍጡራንን የፈጠረው ደግሞ እርሱ ክርስቶስ ኢየሱስ ነው። ዮሐንስ ወንጌል ምዕራፍ አንድ ቁጥር ሶስት ላይ ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም የተባለለት ሁሉ በእርሱ የተፈጠረለት ነው ኦኬ። ሁሉ በእርሱ የተፈጠረ ነው። ቆላሴስ ምዕራፍ አንድ አስራ አምስት ላይም እርሱ ብቻ የማይታይ የአምላክ ምሳሌ ነው። የሚታዩትና የማይታዩ ዙፋ ሽፋናት ወይም ማለቅነት ወይም ጌትነት በሰማይና በምድር ያሉት ሁሉ በእርሱና ለእርሱ ተፈጥረዋል ይላሉ። በማ ተፈጥረዋል? በእርሱ በክርስቶስ ኢየሱስ። ስለዚህ ቀናት ጊዜያት ወራት ሁሉ በእርሱ የተፈጠሩ ናቸው። ራሱ የፈጠረውን ቀንና ጊዜ አያውቅም እንዴት? እንደዚህ ተብሎ ራሱ ይጠይቃል። ራሱ የፈጠረውን ቀን አያውቅም ብሎ ሰው እንዴት እንደዚህ አይነት ጥያቄ ራሱ ሊጠይቅ ይችላል? ግን ክርስቶስ ኢየሱስ አይደለም የፈጠረውን ቀንና ጊዜያት የፈጠራቸውን ሰዎች ሁሉ የሚያውቅ ነው። ዮሐንስ ወንጌል ምዕራፍ ሁለት ቁጥር 24 ላይ ስትመለከቱ ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበራል። የፈጠራቸው ስለሆኑ የሚያውቅ ነው ኦኬ። የልብን ምክር ሁሉ የሚገልጥ ጌታ ነው። ቅዱስ ጳውሎስ እንዳለው በዚህ በአንደኛው ቆሮንቶስ ምዕራፍ 4 ቁጥር 5 ላይ ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚገልጥ የልብ ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፋረዷል። የምን ምክርን የሚገልጥ የልብን ምክር የሚገልጥ ጌታ፣ የተሰወረውን ደግሞ ወደ ብርሃን የሚያወጣ ማ ክርስቶስ ኢየሱስ እንደ የተባለለት ጌታ እንዴት የዕለተ ምጽአትን ቀን አያውቅም ብሎ አንድ ሰው ሊያስብ ይችላል። አይደለም። ወደፊት የሚፈጸሙትን ሁሉ የሚያውቅ ነው ጌታችን ኢየሱስ። ዮሐንስ ወንጌል ምዕራፍ 18 ቁጥር 4 ላይ ኢየሱስም የሚመጣበትን ሁሉ አውቆ ይለናል። አይደለም የሚመጣውን በውስጣቸው ያሰቡትን ሁሉ የሚያውቅና የሚመልስ ጌታ ነው። ኦኬ ወደፊት የሚከሰቱትን ሁሉ የሚያውቅ ጌታ ነው። ለምን ከተባለ ሐዋርያው ቅዱስ ጳውሎስ በቆላሴስ መልእክቱ ምዕራፍ 2 ቁጥር 3 ላይ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው ብሎታል። የተሰወረውን ወደ ብርሃን የሚገልጥ ጌታ ነው። ከሱ የተሰወረ አንዳች ነገር የለም። ካደ ለምንድን ነው ክርስቶስ ኢየሱስ እንደዛ ያለው የሚለውን ስትመለከቱ ሐዋርያት ሥራ ምዕራፍ 1 ቁጥር ስድስት ላይ የሆነ ጥያቄ ጠይቆት ነበር፣ ጌታችን ኢየሱስን ሐዋርያቱ ምን ብለውታል? እነርሱም በተሰበሰቡ ጊዜ ጌታ ሆይ፣ በዚህ ወራት ለእስራኤል መንግሥትን ትመልሳለህን? ብለው ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም አለ። ልታውቁ አልተፈቀደላችሁም ብሏቸዋል። ካደ ለምንድን ነው ሲባል ማቴዎስ ወንጌል ምዕራፍ 24 ላይ ቢ ክፍ ክፍሉን ካያችሁ ማንም መቶ ክርስቶስ ከዚህ ነው ከዛ ነው ቢሏችሁ አትመኑ ብሎ ሲያስተምር ተመልክታችሁታል አይደል ሀሰተኛ ነቢያቶች አሉ በስሜ ሀሰተኛ ነቢያቶች ይነሳሉ ክርስቶስ በዚህ ነው ቢሏችሁ እንዳትወጡ ክርስቶስ በዚያ ነው ቢሏችሁ እንዳትወጡ እኔ ልመጣስን ምልክቶችን አሳያለሁ ብሎ ክርስቶስ ኢየሱስ ሲናገር እንመለከታለን ለዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 42 ላይ ጌታችሁ በምን ቀን አያችሁ በምን ሰዓት እንደሚመጣ አታውቁምና፣ እንዲሁ ንቁ ብሏል። እችን ቀን ሊሰውራት የፈለጋት ምክንያት ሁሌ ተግተን እንድንጠብቀው ማለት ነው። ለዛ ነው ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ አምስት ቁጥር አንድ ጀምሮ ስትመለከቱ፣ ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አስፈልጋችሁ ማለት የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁን አጥብቃችሁ አውቃችኋልና፣ ሰላምና ደኅንነት ነው ሲሉ፣ ያን ጊዜ ምጥ ርጉዝን እንደሚይዛት እንደሚዛት ጥፋት በድንገት ይመጣባቸዋል። ከቶም አያመልጡም እናንተ ግን አለ ወንድሞች ሆይ ቀኑ እንደሌባ ይደርስባችሁ ዘንድ ከጨለማ አይደላችሁም፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና፣ እኛ ከሌሊት ወይም ከጨለማ አይደለንም። እንግዲህ አሳለ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ አለ። ስለዚህ ክርስቶስ ኢየሱስ ፍሬያማ ሆነን እንድንጠብቀው ስለሚፈልግ፣ የጽድቅ አክሊላችንን ሊሸልመን ስለሚፈልግ እቺን ቀን ከኛ ሰወራት። ለዛ ነው ቅዱስ ቅዱስ ቄርሎስ በዚህ በሃይማኖተ አበው ምዕራፍ 75 ቁጥር 1 ጀምሮ ሲናገር የአላዛርን ሞት አምጥተን እንናገራለን። የሞቱን ወሬ ማንንም ሳያመጣለት መድኃኒታችን ለደቀ መዛሙርቱ ወዳጃችን አላዛር ሞት አላ እንግዲህ አላዛርን ሞተ ብሎ የነገረው የለም ለኢየሱስ ክርስቶስ። እሱ ግን አውቆ ወዳጃችን አላዛር ሞተ ብሎ ተናገረ። ማንም አልነገረውም በራሱ እንደ አምላክነቱ ማለት ነው። አላዛር ሞተ አላቸው። አምላክ እንደመሆኑ ይህን ተናገረ። እርሱ ሁሉን ያውቃልና። ከዚህ በኋላም ከደቀ መዛሙርቱ ጋር ለማስተማር ጥቂት ቢዘገይ ቀድሞ ወደ ተናገረው ቦታ በደረሰ ጊዜ ወዴት ቀበራችሁት ብሎ ጠየቃቸው። እንግዲህ ሞቱን ማንም ሳያመጣለት አውቋል። ጌታችን ኢየሱስ አላዛር ሞተ ብሏል። ከዛ በኋላ ግን ከመጣ በኋላ ወዴት ቀበራችሁት ብሎ ጠየቃቸው ማለት ነው። ምን ይላል ቅዱስ ቄርሎስ? ሞቱን የሚያውቅ የተቀበረበትን፣ ስጋው ያለበትን ቦታ እንደምን አያውቅም ይላል። ሞቱን አስቀድሞ ያወቀ አምላክ ስጋው ወዴት እንደተቀበረ እንደምን አያውቅም? ያውቃል። እርሱ ይህን አያውቅም ይህን ያውቃል አንልም። ቀድሞ አዳም ወዴት አለ እንዳለ ዛሬም እንደዚሁ ወዴት ቀበራችሁት አለ። የማያውቅ ሆኖ አይደለም። እኛም እርሱ አያውቅም አንልም። አዳም ወዴት አለ፣ አላዛር ወዴት ቀበራችሁት እንዳለ በዚህ አንጻር ያችን ሰዓት እንደማያውቃት አድርጎ ተናገረ። ቁጥራችን ይልራ ምዕራፍ ሁለት ምዕራፍ 22 ቁጥር 12 ላይ አመፀኛው ያምጽ እርኩሱም ወደፊት ይርከስ ቅዱስም ወደፊት ይቀደስ ጻድቁም ወደፊት ይቀደስ እንሆ በቶሎ እመጣለሁ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ያለ ጌታ እቺ ቀን ከሱ እንዴት ትሰወራለች ሙስሊም ወገኖች